እኔንስ ብታውቁኝ፣ አባቴን ደግሞ ባወቃችሁት ነበረ። ከአሁንም ጀምራችሁ ታውቁታላችሁ አይታችሁትም። አላለው። ፊልጶስም መልሶ ጌታ ሆይ አብን አሳየንና ይበቃናል አለው። ጌታ ኢየሱስም አለው አንተ ፊልጶስ፣ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ፣ አብን በእኔ እንዳለ አታምንምን? የዮሐንስ ወንጌል ምዕራፍ 14 ከቁጥር 7 እስከ 10 በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አማእስሮ ሰሙኑ ለህዳር በዛቲ ዕለት ኮና ሰማዕተ ቅዱሳት ደናግል አጥራስስ ወዮና አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም በህዳር 18 በዚች ቀን ቅዱሳት ደናግል አጥራስስና ዮና በሰማዕትነት አረፉ አጥራስስ ግን ጣዖታትን ለሚያመልክ ንጉሥ እንድርያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያት አዳራሽ ሠርቶ ለብቻዋ አኑራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛነትንና የቀና መንገድን ይመራት ዘንድ በቀንና በሌሊት እግዚአብሔርንም ትለምነው ነበረ። ወደ ፍላጽፍሮን ልጅ ወደ ድንግሊቱ ዮና ላኪ እርሷም የእግዚአብሔርን መንገድ ትመራሻለች የሚላትን ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮናም ድንግልም ላከችባት። እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመሪያ ልትነግራት ጀመረች አዳም እንደበደለና ከተድላ ገነት እንደወጣ በኖኅ ዘመንም የጥፋት ውኃ ወጥቶ ኃጢአተኞች ሁሉ እንደደመሰሰ የእግዚአብሔርን ሕጉን የጠበቁትን ስምንት ሰዎች ብቻ እንደቀሩ ከዚህም በኋላ ዳግመኛ ሰዎች በምድር ላይ ከበበዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳን እንዳጸና እስራኤልንም ከግብጽ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱ ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሥቶ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለ ከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግሥትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራስስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስም አመነች። እኒህ ደናግል ሌሊትም ቀንም በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስስም አባቷ ይህን አያውቅም። ከሌሊቶች በአንዲቱ ጌታችን ኢየሱስ ክርስቶስን አዩት፣ እናቱ እመቤታችን ቅድስት ድንግል ማርያምንም አዩአት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህም በኋላ ንጉሥ ወደ ጦርነት ሂዶ በተመለሰ ጊዜ ወደ ልጇ አጥራስስ ገብቶ ልጄ ሆይ ወደ መሞሸሪያሽ ከመግባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ ነዪ አላት። አጥራስስም ድንግልም አባቴ ሆይ ነፍስህና ሥጋህ በእጁ ውስጥ የሆነ የፈጠረህን በሰማይ ያለ አምላክን ትተህ ነፍስ የሌላቸው የረከሱ ጣዖታትን ለምን ታመልካለህ ብላ መለሰችለት። ንጉሥም እንዲህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ልቧንም ማን እንደለወጠ ጠየቀ። የፍላጽፍሮን ልጅ ድንግል ዮና የልጁን ልብ እንደለወጠችም ነገሩት። ንጉሡም በእሳት ያቃጥሏ ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶችም እንደተሸለሙ አወጧቸው። እነርሱም የነገሥታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናሾች ሁሉም ሰዎች ስለ እሳቸው እያዘኑ እያለቀሱ ወጡ። ነፍሳቸውን እንዳያጠፉ ለንጉሱ ይታዘዙ ዘንድ ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያን ጊዜ ጉድጓድ ቆፈሩላቸውና በውስጡ እሳት አነደዱ፣ ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዱ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምሥራቅ መልሰው በመቆም ረጅም ጸሎትን ጸለዩ። ከዚያም በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናንም ስጋቸውን አነሱ፣ ተጠጋግተውም ልብሳቸውን ቢሆን ወይም የራሳቸውን ጠጉር እሳት ምንም ምን ሳይነካቸው አገኟቸው። የመከራው ወራት እስኪፈጸም በታላቅ ክብር በአማረ ቦታ አኖሯቸው። ከዚህም በኋላ ቤተክርስቲያን ሰርተውላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ በቅዱሳን ደናግል ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ከአባቶቻችን ከአስራ ሁለቱ ሐዋርያት አንዱ የቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። ይህም እንዲህ ነው ዕጣው ይህም እንዲህ ነው ዕጣው ወደ አፍርቅያና ወደ አውራጃው ሁሉ በወጣ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስም በውስጡ አሰበከ። ልቡናንም የሚያስደነግጥ ድንቅ ታምራቶችንም አደረገ። ክብር ግባውና በጌታችን በኢየሱስ ክርስቶስም አመኑ። እግዚአብሔርም ወደ ማወቅ ከበለሳቸው በኋላ ወደ ሌሎች ብዙ ሀገሮች ወጣ። እያስተማረ ሰዎችንም ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ ሀገር ሂዶ የከበረ ወንጌልን ሰበከላቸው። ብዙዎችም ክብር ግባውና በጌታችን በኢየሱስ ክርስቶስ አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ፤ በንጉሡም ዘንድ ተወዳጅነትን ያገኙ ዘንድ ከዚህም በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት። ጽኑ ሥቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁ ድህነት ለምን አታስቡም? ይላቸው ነበረ። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በእሳት ሊያቃጥሉት በወደዱ ጊዜ እግዚአብሔር መልአክ በእጆቻቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም ሀገር ውጭ አግብቶ ሰወረው። ይህንንም ድንቅ ተአምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችንም አመኑ። የቅዱስ ሐዋርያ ፊልጶስን ሥጋ ይመልስላቸው ዘንድ ለመኑት። ሰውንም የሚወድ ቸር ይቅርባይ ጌታችን ልመናቸውን ተቀብሎ የሐዋርያው ፊልጶስን ሥጋ መለሰላቸውና እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በአባታችን ሐዋርያው ፊልጶስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ከሮሜ ሀገር ቅዱስ ኤላውትሮስ እና እናቱ እንትያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን የሚፈራ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመትም በሆነ ጊዜ ድቁና ተሾመ። ደግሞም በ18 ዓመቱ ቅስና ተሾመ። ከዚህም በኋላ በ20 ዓመቱ አላሪቆስ ለሚባል ሀገር ጵጵስና ተሾመ። በዚህም ወራት ንጉሥ እንድሪያኖስ ወደ ሮሜ ሀገር መጣ። ስለ አላውትሮስም ሰምቶ ወደ እርሱ ያመጣው ዘንድ ፊልቅስን አዘዘው። ፊልቅስን በሄደ ጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልቅስም ትምህርቱን በሰማ ጊዜ አመነና በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ተጠመቀ። ኤላውትሮስም ወደ ንጉሱ እንድርያኖስ ባደረሱት ጊዜ ለአማልክት ሰዋ አንተ ነፃነት ያለ ስትሆን ለተሰቀለ ሰው ለምን ትገዛለህ አለው ኤላውትሮስም ነፃነትማ ሰማይና ምድር በፈጠረ በጌታ በኢየሱስ ክርስቶስ መስቀል ነው ንጉሱም መንኮራኩር ካለው የእሳት ማንደጃ ውስጥ ጨምረው እንዲያቃጥሉት አዘዘ በጨመሩትም ጊዜ እሳቱ ጠፋ መንኮራኩሩ ተቆራረጠ ንጉሱም አይቶ አደነቀ የሚያደርገውንም አቶ ከወይን ቤት ጨምረው ርግብ ከገነት መብልን አምጥታለት በልቶ ጠገበ። ቆሊሪቆስ የሚባል መኮንን አይቶ በቅዱሱ ኤላውትሮስ አምላክ አምኖ በሰማዕትነት ሞተ የሰማዕትነት አክሊልን ተቀበለ። ከዚህ በኋላ ፈረሶች አምጥተው በሰረገላ ላይ እንዲጠምዷቸው ቅዱሱ ኤላውትሮስንም በሰረገላ በታች አስረው ሕዋሳቱ እንዲሰነጣጥቁ ፈረሶቹንም እንዲያስሮጧቸው እንድሪያኖስ አዘዘ። በዚያን ጊዜ እግዚአብሔር መልአክ ወረደ፣ ከማሰሪያው ፈቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን እያመሰገረ ከአራዊት ጋር ተቀመጠ። እንድሪያኖስም አራዊትን ያድኑ ዘንድ ወታደሮችን ባዘዘ ጊዜ በዚያ ተራራ ውስጥ ቅዱስ የላውትሮስን አግኝቶ፣ ከዚያ ወደ ንጉሱ እንድሪያኖስ ወሰዱት። ንጉሱም ለአንበሳ እንዲሰጥ አዘዘ። አንበሶችም የፊቱን ላብ ጠራረጉለት፣ እግሮቹንም ሳሙ። ከዚህም በኋላ ተመልሰው ከአረማውያን መቶ ሃምሳ ሰው ገደሉ። እንድሪያኖስም አይቶ ቁጣን ተመላ። ሁለት ወታደሮችን ከእንትያ እናቱ ጋር በጦር እንዲወጉ አዘዘ። እርሷም ብዙ ካሰቃዩአት በኋላ የልጇን አንገት እንዳቀፈች ከእርሷ ላይ ከእርሱ ጋር ወጓት፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ለእግዚአብሔር ምስጋና ይሁን እኛንም በእኒህ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የየዋህ ናትናቴዎስ የእረፍት መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ኅዳር 19 በዚች ቀን ሩጻፋ በሚባል ሀገር የሰማዕት ሰርጊስ ቤተክርስቲያን የከበረችበት ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ፊሊጶስ ሐዋርያ፣ ከ12ቱ ሐዋርያት አንዱ ቅዱስ ኤላውትሮስና እናቱ እንትያ ሰማዕታት ቅዱሳት ደናግል አጥራስስና ወዮና ሰማያታት ቅዱስ አትናቴዎስ የዋ ወርሃዊ በዓላት አቡነ ዮስጣቴዎስ ረባን አቡነ አኖሪዎስ አብይ ማር ያዕቆብ ግብጻዊ ቅዱስ ያዕቆብ ሐዋርያ ከሰባ ሁለቱ አርድእት የሰማኑን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረግት ያሳትፈን። ክፉን ያረቅልን፣ ደጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን። አፍርሱን አይነቱን በያሉበት ያስብልን። በመከራ በጭንቀት በስደት በግዞት ውስጥ ያሉትን ወገኖቻችን በቸርነቱ ይጠብቅልን። እኛንም ከክፉን መከራ ሁሉ ይሰውረን። ወረሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃን ልደቱ እንዲያደርሰን ጾማችንን ጾመ ስሬት ጾመ ድህነት እንዲያደረግልን የአምላካችን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ እስራኤልን ሀጣው ነ ተማጸነ ብያል እግዚአብሔር አብይ ኦ ጊዜ ኢየሱስ ክርስቶስ ስራ ያጢያት የዋጢያት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረን፣ ሰላም ያውለን። ሰላም ያዋለ፣ ሰላም ያሳድረን። ይቆየን።